ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ኔ ሰብላበበ ከእናንተ ጋ የጋራ ቆይታ ማድረግ ይሆናል። ቀዳሚ ወዳደረግ ነው። ወደ ሀገር ውስጥ ጉዳያችን እናልፋለን። በሸካ ዞን ስድስት ዓመታትን ለግንባታ በሚል በተበላሸ መንገድ ነፍሰ ጡር እናቶች አምቡላንስና ሌሎችም ተሽከርካሪዎች በነዋሪዎች ሸክም እያለፈ መሆኑ ተነገረ። በደቡብ ምዕራብ ኢትዮጵያ የጉሬሻ ማሻ ነዋሪዎች ከጉሬ ማሻ ነባ የነበረው የኮንክሪት አስፋልት መንገድ ፕሮጀክት ግንባታው በመቋረጡ ትራንስፖርት ላይ ከፍተኛ መጉላላት እየተፈጠረባቸው መሆኑን የዞኑ ነዋሪዎች ተናግረዋል። የመንገድ ግንባታው ሳይጠናቀቅና ለተሽከርካሪዎች ምቹ ሁኔታ ሳይፈጠር ባልታወቀ ሁኔታ ግንባታውም ተቋርጧል። መንገዱ በመቋረጡ የዞኑ ነዋሪዎች ከአጉራባች ነዋሪዎችም ሆነ ከዞኑ ህዝብ ጋር መገናኘት እንዳልቻሉም ተገልጿል። ጉሪማሻ አስፋልት መንገድ በ2012 ዓ ም 12 በኮሪያ ሁንዳይ ዴቨሎፕመንት ካምፓኒ ፕሮጀክት የተጀመረ መሆኑንና በ2015 ዓ ም ይጠናቀቃል ተብሎ እንደነበረ በብስራት ራዲዮ ያናገራቸው የሸካ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሙሉጌታ አድራሮ ተናግረዋል። በመንገዱ መቋረጥ ምክንያት ተሽከርካሪዎችም ለማለፍ በሚሞክሩበት ወቅት ብልሽት እያጋጠማቸው እንደሆነና የህዝብ ትራንስፖርት በመቋረጡ ነዋሪዎች እጅግ በጣም ከፍተኛ ሰቃይ ውስጥም እንዳሉም ነግረውናል። በአካባቢውም የተዘጋጀ አቋራጭ መንገድም ባለመኖሩ እና በየቦታው የተቆፋፈረ ቦታ በመኖሩ ነብሰ ጦር እናቶች እንኳን የሚጓጓዝበት አምፑላንስ እያለፈ እንዳልሆንም ተገልጿል። በዚህም ህብረተሰቡ ለወሊድ የሚሄዱ እናቶች የሚያጓጉዞ አምፑላንሶች ሆነ ሌሎችም ተሽከርካሪዎችን እየተሸከሙ የተቆፋፈረውን መንገድ እያሳለፉ ያሉበት ሁኔታ እንዳለም ተነግሯል። እንዲሁም የመንገድ ጥገናው ሳይጀመር በፊት ሁለት ሰዓት ብቻ የሚፈጀው ከቴፒ ማሻ የሚወስደው 87 ኪሎ ሜትር መንገድ አሁን ሙሉ ቀን እየወሰደም ነው። ተሽከርካሪዎች ቢያንስ አስር ቦታዎች ላይ በመቆምና እየተጎተተ እንዲወጣ እየተደረገ እንደሚያልፍ አቶ ሙሉ ጌታ አድራሮ ለብስራት ራዲዮ ተናግሯል ስትል ምህረት ታደሰ ዘግባለች። በጂንካ ከተማ የመንግስት ሰራተኞች ደሞዝ ተጨምሮላቸዋል በሚል ያለ አግባብ የዋጋ ጭማሪ የሚያደርጉ አካላት መኖራቸው ተገለጸ። በአሪዞን የጀንካ ከተማ አስተዳደር የሕገ ወጥ የዋጋ ጭማሪ ቁጥጥር እና የገበያ ግብረ ኃይል አላስፈላጊ የዋጋ ጭማሪ ባደረጉ ነጋዴዎች ላይ የእርምት እርምጃ እየወሰደ መሆኑን አስታውቋል። በጀንካ ከተማ በማናቸውም የግብይት ሥርዓት አላስፈላጊ የዋጋ ጭማሪና ምርት መደበቅ እንደማያስፈልግና መሰል ድርጊት በሚፈጽሙ ተቋማት ላይ ግብረ ኃይሉ አስፈላጊውን እርምጃ እንደሚወስድ ማሳሰባቸውን የዞኑ የመንግስት ኮሚኒኬሽን ጽፈት ቤት ኃላፊ የሆኑት አቶ አብርሃማ አክሊሉ ለብስራት ራዲዮ ጋር በነበራቸው ቆይታ ገልጸዋል። መንግስት ሰራተኞች የደሞዝ ጭማሪ ተደርጓል በሚል ሰበብ በከተማው አላስፈላጊ የዋጋ ጭማሪ ና የምርት መደበቅ ሂደት መኖሩን የገመገሙ መሆናቸውን ግብረ ኃይሉ ባደረገው እንቅስቃሴ በከተማ የዋጋ ጭማሪ ና መሰል ህገወጥ ድርጊቶች መኖራቸውን ማረጋገጥም ተችሏል። በዚህም የሚመለከታቸው አካላት እርምጃ በመውሰድ ላይ እንደሚገኙ ና ቀጣይ እኩይ ተግባር ውስጥ ባሉ አካላት ላይ አስተማሪ የሆነ እርምጃ እንደሚወስዱ ኃላፊው ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመል ዘግባለች። የካሜሮን ተቃዋሚ ፓርቲ መሪ ሰዓት ኢቺ ሮማ በካሪ ፕሬዝዳንታዊ ምርጫ ማሸነፋቸውን ተናገሩ። የካሜሩን የተቃዋሚ ፓርቲ መሪ ኢሳ ቲቺሮማ ባካሪ በሀገሪቱ ፕሬዝዳንታዊ ምርጫ ማሸነፋቸውን አስታውቀዋል። ቲቺሮማ ይህንን የገለጹት ዛሬ ማክሰኞ በማህበራዊ ሚዲያ በተለጠፈ የአምስት ደቂቃ የቪዲዮ መልእክት ላይም ነው። ምንም እንኳን የህገ መንግስት ምክር ቤት የምርጫውን ውጤት ይፋ ባያደርግም ለረጅም አመታት ስልጣን ላይ የቆዩት የዘጠና ሁለት አመቶ ፕሬዝዳንት ፓልቢያ ውጤቱን እንዲቀበሉም አሳስበዋል። ህዝቡ መርጧል፣ ድምጹ መከበር አለበት ሲሉም ቲቺሮማ በቪዲዮ ላይም ጠቅሰዋል። ቲቺሮማ ይህንን ይበሉ እንጂ መንግስት በዚህ ሳምንት መጀመሪያ ላይ በህገ መንግስት ምክር ቤት የታወጀ ውጤት ብቻ እንደ ይፋ ውጤት እንደሚታይ አስጠንቅቀዋል። የህገ መንግስት ምክር ቤቱ ይፋዊ ውጤትም ለማሳወቅ ወደ ሁለት ሳምንት ገደማ የሚጠጋ ጊዜም አለው። ለ20 ዓመታት የቀድሞ መንግስት ቃል አቀባይ ና የፓልቢያ አጋሪ የነበሩት ቲቺሮማ በእሁድ ምርጫ ከፍተኛ ተወዳዳሪ ተፎካካሪ እንደሆኑም አሳይተዋል። በሰኔ ወር ከመንግስት ስልጣን ከለቀቁ በኋላ በምርጫ ቅስቀሳ ከህዝብ ከተቃዋሚ ፓርቲዎች ና ከሲቪል ሲቪል ማህበር ጥምር ከፍተኛ ድጋፍን አግኝተዋል። የ92 ዓመቱ አዛውንት ፕሬዚዳንት ፓልቢያ ለ43 ዓመቱ ካሜሮንን እየመሩ ይገኛሉ። የተቃዋሚ ፓርቲ መሪ የኖቤል ሽልማት ማሸነፏን ተከትለው ቬንዙዌላ በኖርዌይ የሚገኘውን ኤምባሲዋን ልትዘጋ ነው። በቬንዙዌላ የተቃዋሚ ፓርቲ መሪ ማሪያ ኮሪያ ማቻዶ በኦስሎ የኖቤል የሰላም ሽልማት አሸናፊ መሆኗ ከተገለጸ ከጥቂት ቀናት በኋላ ቬንዙዌላ በኖርዌ የሚገኘውን ኤምባሲዋን እንደምትዘጋ ተናግራለች። የኖርዌ የውጭ ጉዳይ ሚኒስተር ቃል አቀባይ ለሮይተርስ የዜና ወኪል እንደተናገሩት የቬንዙዌላ አምባሳደር ሰኞ እለት ላሳለፈው ውሳኔ በሩን እየዘጋበት ምክንያት የለም ብለዋል። አሳዛኝ ውሳኔ ነው። በተለያዩ ጉዳዮች ላይ ያለ ልዩነት ቢኖርም ኖርዌ ከቬንዙዌላ ውይይቱን ክፍት ለማ ለማድረግ ትፈልጋለች። እናም በዚህ አቅጣጫ መስራቷን ትቀጥላለች ሲሉም ቃል አቀባዩ ተደምጠዋል። የኖርዌ የውጭ ሚኒስቴር እንዳስታወቀው ሽልማቱን የሚከታተለው የኖቤል ኮሚቴ ከኖርዌ መንግስት ነጻ አካል መሆኑን አጽንኦትም ሰጥተዋል። እንደ ኢሮፓን አቆጣጠር ከ2024 ጀምሮ ተደብቃ የቆየች ኮሪና ማቻዶ በላቲን አሜሪካ ላሳየችው አስደናቂ የሲቪል እንቅስቃሴ ድፍረት ምሳሌ ናት በሚል አርብ ዕለት የኖቤል ሰላም ሽልማት ተሸላሚ ሆናለች። በቬንዙዌላ ባለፈው አመት በተካሄደ ምርጫ እንዳትሳተፍ ተከልክላም ነበር። ፕሬዝዳንት ኒኮላር ማጅሮ አጨቃጫቂ በነበረ ምርጫ ማሸነፋቸው ይታወሳል። ኮሪና ማቻዶ የኖቤል ሽልማት አሸናፊነቷ መታሰቢያው ለዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕና ስቃይ ውስጥ ላሉ የቬንዙዌላ ህዝቦች ይሆንልኝ ብላለች። ቬንዙዌላ ከኖርዌይ በተጨማሪ በአውስትራሊያ የሚገኘው ኤምባሲያቸውን ለመዝጋት ወስነዋል። ይልቁንም በቡርኪና ፋሶና በዙምባዌ ሁሉ አዳዲስ ኤምባሲዎችን ለመክፈት አቅዳለች። እነዚሁ ሀገራት ጸረ ቀኝ ግዛት ትግል እያ ያደረጉ የሚገኙ ስትራቴጂክ አጋር መሆናቸውን ቬንዙዌላ አስታውቃለች። ኖርዌይ የሆነች አውስትራሊያ በቬንዙዌላ አምባሳደር የላቸው የቆንስላ አገልግሎቶች በኮሎምቢያ ከሚገኙ የሀገሪቱ ኤምባሲዎች ሲስተናገዱም ቆይተዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጆቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ